አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። በነዚህ አጭር መንገድ እንሻአላህ አህባሾች ማን ናቸው የሚለው ማወቅ ትችላላችሁ። የመጀመሪያው የመጀመሪያው አላህ ሱብሓነሁ ወተዓላ ማለት ነው ከአርሹ በላይ ነኝ የሚለውን አርረሕማኑ አለል ዐርሽ ይስተዋ የሚለውን አይ ተቆጣጠረ፣ ይስተውላ ነው ተሾመ ነው ተቆጣጠረ ነው እያሉ ሲተረጉሙ ከሰማቸው እነዚህ አህባሾች ናቸው። ተጠንቀቋቸው። ምክንያቱም ልክ የሁዳዎች ሒጧህ በሉ ሲባሉ ሒንጧህ አሉ ኑንን ጨምሮ አያቸው እንደዚሁ ልክ አሁን ላይ አህባሾች አራህማኑ አላ ልአርሽ ስተዋ የሚለውን ስተዋ የሚለውን አይ ስተውላ ተሾመ ነው ተቆጣጠር ነው እያሉ ይፈስራሉ። ልክ እንደ የሁዳዎች ማለት ነው። በዚህ ማወቅ ትችላላችሁ አህባሾች ማን ናቸው የሚለውን። አላህ በቁርአን ላይ ነቢዩ ባህዲ ላይ በግልጽ ሰለፎቹ ሰሓቦቹ አላህ ከሰማያት በላይ ከአርሹ በላይ ከፍ ብሏል እያሉ እነዚህ ደግሞ አይቀበሉ ከስሜታቸው ጋር ስላልገጠመ ማለት ነው። በዚህ መንገድ አህባሾችን ታውቋቸዋላችሁ። የመጀመሪያው ሁለተኛው ተውሂድ ነው

ነገር ግን እነዚህ ሰዎች ሰዎችን ወደ ሽርክ፣ ወደ ቀብር፣ አይ ወልዮች ናቸው፣ እንደዚህ ናቸው እያሉ ልክ እነዚያ የመካ ሙሽሪኮች ማናዕቡድሁም እኛ ኮ እያመለክናቸው አይደለም ኢላ ሊዩቀሪቡና ኢላላሂ ዙልፋ አላህ ዘንድ ያቃረቡን ዘንድ ነው እያሉ ያሻርኩባቸው እንደነበር፣ እንደዚህም ዛሬ ያሻርኩባቸው እኛ ኳ አናመልካቸውም እያሉ ግን ያሻርኩዋሉ። አያችሁ፣ እነዛ ሃኡላይ ሹፋዑና ኢንደላህ እኛ ኮ እነዚህ ጣዖቶችን እነዚህ የምንገዛ ኮ ጌታችን ዘንድ አማላጅ እንዲሆነን ነው እያሉ ግን ያሻርኩ ነበር የመካ ሙሽኮች። ዛሬም ላይ ያሉ አህባሾች እንደዚህ ናቸው። ሌላው ሌሎች አህባሾች የምታውቁበት መንገድ ምንድን ነው? ወደ ጫት ወደ ሱስ ወጣቱን ይነዱታል። አሁን ላይ ማንም ሰው የማንም ልጅህ ቂቃም ወይ ሱሰኛ እንዲሆን ትፈልጋለህ ቢባል ማንም ፍቃደኛ አይሆንም። በአደባባይ ወጥቶ ወጣቶችን ለማጥበም ችግር የለም መውሊድ ላይ ተለምደዋል፣ አንዳንድ ጫት ብትይዙ እያለ ሰዎችን ወደ ሱስ ወደ ጫት ይጣራሉ። ይህ አህባሾችን የምታውቁባቸው ጫት ምንም ችግር የለም፣ ሀራም ነው የሚል የለም ቁርአን ላይ እያሉ ምስኪኑን ማህበረሰብ ምንም አያውቀውን ጃሂሉ ማህበረሰብ ይጫወዱበታል። ተመልከቱ፣ ቁርአን ላይ ሀራም ነው የሚል የለም ይሏቸዋል። ተመልከቱ፣ ቁርአን ላይ ሀሺሽ ሀራም ነው የሚላለ እንዴ! ቁርአን ላይ ሲጋራ ሀራም ነው የሚላለ የለም። ምንድን ነው ግን ይሄ ሀሺሽ፣ ሺሻ፣ ሲጋራ፣ እነዚህ ጎጂ ነገሮች ናቸው፣ የተከለከሉ ናቸው። ልክ እንደዚህ ጫትም ቢሆን ጥርስን ይጎዳል፣ ስሜትን ይጎዳል፣ ገንዘብን ይጎዳል፣ አይምሮ ያቃውሳል፣ ብዙ ጉዳቶች አሉ። ስለዚህ ክልክል ማለት ነው። ግን ያውቀው እንደዚህ እያሉ ምን ያደረጓቸዋል? ይሸውዷቸዋል፣ እና ወደ ሱ ይጠራሉ። ሌላው እንግዲህ ቅድም እንዳልኳችሁ ወደ ቀብር ወደ ሽርክ የሚጣሩ ቡድኖች ናቸው። በእነዚህ መንገዶች አህባሾች ማን ናቸው የሚለውም ማወቅ ትችላላችሁ። ሌላው ስድቡ ምናምን፣ ይሄ ይሄ የተካኑበት ነው። የባለ ነገራችሁም ታውቁታላችሁ። ሀዛ ወላሁ አለም። ሰለላሁ አላ ነቢና መሐመድ ላ አሊሂ ወሳቢ አጅማ